እኔና አብርሃም ፍቅረኛዎች እንደሆንኩኝ እኔ አይደለም አለም ያውቃል ብዙ ሰዎች ታውቃላችሁ ምታውታ ዛሬ አዲስ ምታ ፍቅረኛውም ልትሆን ትችላለች አርግዛም ሊሆን ይችላል እኔ የማውቀው ነገር የለም ዶንክ ነጽ ውሸታም ውሸትሽን ነው ምናምን እያላችሁ እያወራችሁ ነበር ማስረጃ አውጪ ያላችሁኝ ማስረጃ አወጣሁኝ ከዚህ በላይ ምን ላድርግ እኔ ከፋይል ማስረጃ ይልቅ ደግሞ በዙሪያ ያሉ ጓደኞቹ እነ ማርክ እነ ኤፍሬም ሁሉም ሰዎች ያውቃሉ የኔ እና የሱን ሪሌሽን ማለት ነው ምናልባት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 ምናልባትም እኔ ብዙ ፋይል እንዳለኝ ነገር ያቸዋለሁ። አራት መቶ ሶስት መቶ ፋይሎች አሉኝ። እሱንም እያወጣው እያሳዩዋችሁ ነው። ቀስ እያላችሁ ጠብቁኝ። ብዙ ፋይሎች አሉኝ እኔ የማወጣው ማለት ነው። እናንተ ዛሬ አንድ ቪዲዮ እኔ ሰርቼ በዛ ምክንያት እነዚህ ውሰታም እያላችሁ ከምሰዱኝ ምን አለ ብትጠብቁ ትንሽ። አብርሃም እኮ ምናልባትም ሚስቴናት ተዋት እኮ ሌላችሁ ይችላል። ያኔ እናንተ ምንድን ነው የምትሆኑት? ከዚያ በኋላ ሴቶች በጣም እየገረማችሁኝ ነው። እንደውም ከኔ ጎን ትቆማላችሁ ብዬ ሳስብ፣ እንበይን ታብሳላችሁ ብዬ ሳስብ ጭራሽ ይበልጥ እንዳለቅስ ነው እያረጋችሁኝ ያላችሁት። እንዴ ምን አርጊ ነው የምትሉኝ? ቆይ እኔ እውነታውን ባወጣው ነው የምገፋው። እኔ እውነት እኮ ነው ያወጣሁት። ከጎን የቆማችሁ እንደውም በርቺ፣ ያለውን ነገር አውጪ፣ እንረዳሻለን ልትሉኝ ነበር የሚገባው እንሰማለን አንፈርድም ነው ነገሩና። የአብርሽ የድሮ ፍቅረኛው ነፂ እንግዲህ አራት መቶ ፋይል አለኝ ይዤ እመጣለሁ ምን አቸኩራችሁ ለምንድን ነው የምንሰድቡኝ እያለች ነው ማለት ነው ውድ ነው የተከበራችሁ ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት አላችሁ ደህና ናችሁ የክርስቲያን ወገኖች አላችሁ ወይ እንግዲህ የድሮ ፍቅረኛው ነፂ የድሮ ፍቅረኛው የአብርሽ ነኝ መጥቻለሁ ለምንድን ነው እናንተ ከጎኔ የማትቆሙት እያለች እየተናገረች ነው ማለት ነው እኔ ፋይል አለኝ ትክክለኛ ፋይል አለኝ ፋይሎች ስክሪን እስከማወጣ ድረስ እንደዚህ አንድ አንድ እያልኩኝ አውጣላችኋለሁኝ። የስራ ስምምነት ነበር ያለን ሩታና አብርሽ አብረው እንደሚሰሩ እንጂ እንደዚህ አይነት ነገር እንዳደርጉ አልነበረም ብላ መታለች ማለት ነው። እና ደግሞ እናንተ ለምንድነው የምትሰርቡኝ? ከጎኔ እንደውም መሆን ነበረባችሁ እያለች ነው ማለት ነው። እንግዲህ ጉድ እና ጅራት በስተኋላ ነው የሚባለው ነገር ትክክል ነው ማለት ነው። የአብርሽ ጉድ እየወጣ ነው ቢሆን ግን እኔ አንድ ነገር ግርም ያለኝ ነገር ማለት ነው፣ እስከዛሬ የትነበረች እስከዛሬ የትነበርች ለስራ ነው ብሎኛል ነው የምትለው። እንግዲህ ቢሆንም ግን እስከዛሬ የትነበርሽ አሁን ተኝተሽ ተኝተሽ ለኛ የምታደናግሪን። እኛ እኮ ተቸገርን። እንሰማለን፣ ከሁሉም እንሰማለን፣ ግን አንፈርድም። ብንፈርድምም አንዱን ከአንዱ እያበላለጥን ከፈጣሪ ጋር እንዳንጣላ እያልን እዳ ገባን እኮ በቃ። ለምንድን ነው እንደው ትኩስ ትኩሱን ወዲያውኑ ብታቀብኝ እኮ ለእኛም ለፍርድ ይቀለን ነበር ማለት ነው። አሁን ግን እንደዚህ አከማችተሽ አከማችተሽ በአንድ ስንት ትልቅ ቦምብ እኮ ነው አሁን ያፈነዳሽው ማለት ነው። እስከዛሬ የት ነበርሽ? እንደዚህ ሲጋቡ ሲራገዙ አረገዘች። አሁን እንግዲህ አሁን መተሽ ያዙኝ ልቀቁኝ ማለቱ አግባብ ነው ወይ ለእኛ ሳታስቡልንም ወይ እኛስ እኛስ እኛስ እናሳዝናችሁም፣ እኛስ እናሳዝናችሁም፣ በእናንተ አንዷ እንዲሆነች አንዷ ስትጋቡ ስትፋቱ ምን ስትሉ እኛ እናሳዝናችሁም። እንግዲህ ነፂ ማለት ነው። እስከዛሬ ድረስ የት ነበርሽ? እስኪ ንገሪኝ የት ነበርሽ? ፋይሎችሽን አውጫቸው ለእኛም ይጠቅሙናልና፣ ግን ፋይሎችሽን አውጫቸው። ንገሯት ማለት ነው። ቤተሰብ ፋይሏን ታውጣው። ያላትን አራት መቶ ፋይል እንደዚህ አንድ አንድ እያደረኩኝ ሀባ ሀባ እያደረኩ አውጣለሁ ብላለች። ታውጣው፣ ችግር የለውም። ግን ለእኛም ይጠቅመናል አይደል? እንሰማለን፣ አንፈርድም ግን ያው ስለሚጠቅመን አውጩ ማለት ነው። በተረፈ ቤተሰብ እንደናችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላ በጣም ደህና ነኝ። እንግዲህ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ ሼር አድርጉና፣ እንግዲህ እስኪ እሷ እስከ ዛሬ የት ነበረች? ጥፋተኛ ናት ጥፋተኛ አይደለችም? እስኪ ኮሜንት ላይ አስቀምጡ ማለት ነው። እኔ መቶ ፐርሰንት ጥፋተኛ ናት። እንደዚህ ትልቅ ቦምብ አምጥታ አሁን ከምታፈነዳብን ትኩስ ትኩሱን ብትነግረንኮ ለእኛ ራሱ ለፍርድ አንቸገርም ነበር። አሁን ተቸገርን በቃ እንዴት ተቸገርን? ይቺ ልጅ ቆይ ከፍቅር በፊት ናት ወላ ከፍቅር በኋላ ናት? ደግሞ ፍቅር ምስክሬ ናት አለች፣ ለእኔ ፍቅር ትመሰክርልኛለች አለች። ምን ያህል ኮንፊደንስ እንዳለች ግን አደንቅሻለሁ ማለት ነው።